በስማን ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንታቀም ስራ ይችላል ስራችሁ በኢትዮጵያ ኦርቶዶክስ ቤተ ተዋሕዶ ቤተ ክርስቲያን በሐዲያና ስልጤ ሀገረ ስብከት በዱና ወረዳ ቤተ ክህነት ሥር በሀንሳራ አማኑኤል ወቅዱስ ገብርኤል ቤተ ክርስቲያን ከዚህ ቀደም 35 አባቶቻችን በአብ በወሎ መንፈስ ቅዱስ ስም ተጠምቀው የሥላሴ ልጅነትን የቤተክርስቲያን አባልነትን የተቀበሉበት ቦታ ነው። በዛሬ ሁለት ደግሞ ይሄን ወር ሁሉ ሲከታተሉ ትምህርታቸውን የቅድመ ጥምቀት ትምህርት በማህበራችን ማህበረ ቅዱሳን አማካኝነት ሲማሩ የነበሩ 27 ከ27 24 በዛሬ ሁለት ልጅነትን አግኝተዋል። የቤተክርስቲያን አባል ሆነዋል። እንኳን ደስ ደሳላችሁ እንኳን ደሳለን። ቦታው ከአንሳራ ማኔ ለገብርልም ወደ ሁለት ሰዓት መንገድ የሚወስድ ቦታ ላይ ነው የሚገኘው። ይህን በበላይነት እየመራ እየደገፈን ያለው ማዕከላችን ሆሳዕና ማዕከል ከዋና ማዕከል ጋር በመሆን ነውና ግለሰቦቹ ለበርካታ ዓመት ዓመታት በቦታ ርቀት ምክንያት ከቤተ ክርስቲያን ቅርፍ ጠፉና አዳዲስ መንጋዎች ናቸውና ሁላችሁ እንግዲህ መሬት ሰጠውናል። የጻድቆ አባታችን የገብረ መንፈስ ቅዱስን ጽዋ ማኅበር አስጀምረንላቸው አሁን ላይ እንግዲህ ቅዳሴ ሰዓት ላይ መጣው ሀንሳራ ላይ እየገቡ ነገር ግን በሌላ ጊዜ ደግሞ እዛው ቦታው ላይ ዝክርና አርባ አርብ ቀን እንዲማማሩ እያደረግን ነውና እነዚህ ሰዎች ብዙ ያልተቋቋሙ አዳዲስ ናቸው። መልካም ምድሮች እጅግ ማይመች ነው። ስብከተ ወንጌል ኬላ እናሰራላቸው። ቆርቆሮ፣ ሚስማር፣ እንዲሁም ነጠላ ለነሱ የሚያስፈልጉ መሰረታዊ ነገሮች ስለሚያስፈልጋቸው ይህ የምትመለከቱ ኦርቶዶክሳውያን ኢትዮጵያውያን ደጋግ ክርስቲያኖች፣ በጎ አድራጊ ማህበራት እና ግለሰቦች አቅማችሁ በቻለው ሁሉ ከስር በተቀመጠው ሆሳዕና ማዕከል አካውንት ድጋፋችሁን እንዳይለየን በእግዚአብሔር ስም እናሳስባለን። ሰላም እግዚአብሔር አይለየን። እጅግ በጣም ደስ ብሎናል።